ቸው ከቅርብ ጊዜ ወዲህ አማራ መደረጀት አለበት የሚል ሀሳብ ላይ ገፋ አርጎ የመጣው በተለያዩ የአማራ የፖለቲካ ሊቃን አክቲቪስቶችም ዘንድ የምትተችበት ነገር አለ። አማራ የለም እስከ ማለት ደርሷል የሚል ነው። እንግዲህ ብዙ ቦታ ላይ አንዳርጋቸው ሲነሳ የአማራ ብሔርተኞች የሚያነሱት ቅሬታ ወይም ደግሞ ተቃውሞ አማራ የለም ካልክ በኋላ ዛሬ እንዴት ታየህ ብለው የሚገልጹ አሉ። በእርግጥ በተለያዩ መጽሐፎች በተለያዩ በቪዲዮም ጭምር ባቀረብከው ላይ ይህን ሀሳብ እንደ ውድቅ የሚያደርጉ ነገሮችን አንስታል። ግን ይህንን ጽሑፍ የጻፍከው እነዚህ አካላት ጭምር አንተ በአማራ ብሔርተኝነት ላይ አቋምን እንዲያውቁ በሚል የጻፍከው ነው ብንል እንዴት ነው ያስኬዳል? ያስኬዱ። ለምን መሰለህ፣ እኔ አማራ የሚባል ህዝብ የለም አይደለም ያልኩት። አማራ ህዝብ ነው ይህነቱ አማራ የሚባል ጎሳ ወይም ነገድ የለም ነው። አሁን በአሁኑም ጽሁፌ የሚያሳየው አለው። በኢትዮጵያ ውስጥ አንድ ብሔር አለ የሚባል የሰውን ልጅ ደሙንና ጥንቱን ሳይመረምር እንደ ሰው የሚቀበል ብሔር ማለት እሱ ነው። ለእኔ አማራ ብቻ ነው ብዬ ነው የጻፍሁት። ያለው ህዝብ ስትሆን የሚመጣ ኳሊቲ ነው ያልኳቸውም። ያለው ከፈለጋችሁ ውረዱ እናንተ ጎሳ፣ ነገድ አድርጉት ያለው ነገር። ግን ክብር አይደለም ጎሳና ነገድ መሆን፣ ምክንያቱም ገና በደንብ ያላደገ የህብረተሰብ ደረጃ ላይ ያለ ነው። ዘር እየቆጠርክ ደም እየቆጠርክ ከሰዎች ጋር የምትገናኝበት ሁኔታ ያንን ህዝብ ነው። የማማራ ህዝብ ከየት ወደት ብዬ መጽሐፍ የጻፍክ ሰውዬ ዛሬ ሰላሳ ሁለት ዓመት የአማራ ህዝብ ልን አደጋ ውስጥ ይወድቃል ያለው በአማራነት ካልተደራጀ በሚል ያስቀመጥ ሰው አማራ የሚባል ህዝብ የለም ማለት ለምን መሰለ ግን፣ ብዙም የማይጨንቀኝ ምክንያቱም አብዛኛው አማራ እኔ ምን እንደማስብ ያውቃል ያለ። እንደኔ አይነት አቅም ያላቸውን ሰዎች ቶተዋል አማራው እንዳያዳምጥ ይሄ የወያኔ ስማቸውን ሁሉ ያዋለው አንዳንዶችን ባግራውንዳቸው አ አማሮች አደሉም እንደዛ ብለው የሚስሙ ያለው ለዚህ ነው። ቅርብ እንትን ማይለኝ ምክንያቱም አማራ ህዝብ ይሁን የኢትዮጵያ ህዝብ አጠቃላይ ድሃ እንጂ ደደብ አይደለም የሚል እምነት አለ። ስለዚህ በደንብ ስለሚያውቀው በዛ ተጨንቅ የሚጽፈው ነገር አደለም ማለት ነው እና የሆነው መልሱ ለአንድ ደቂቃ ማሳስቦኝ የማያውቅ አንዳርጋቸው አማራ የሚባል ህዝብ የለም ብሏል ብሎ ለሚስ ለአንድ ሰከንድ ነው። አሁን ልጨምርልን አሁንም በዚህ ጽሑፍ ላይ ከስሩ የሚጻፈው ነገር በብዛት ይሄ እንደሚሆን አውቃለሁ። ባለፈው ጊዜ አማራ የሚባል ህዝብ የለም ብለ አሁን ስለ አማራ ትጽፋለህ የሚል ይሄ የአብይ የዲጂታል ሰራዊት በደንብ ተደራጅቶ የሚመጣበት ካምፔን እንደሆነ አክራሪ የሆኑ ብሔረተኞች በሙሉ እንደዛ እንደሚያደርጉ አሁንም ቢሆን አደም መግዛት ያልቻሉ የትግራይ ብሔረተኞችም እንደሚጨመሩበት በተለይ እነሱ በዋነኛነት የገፉት አጀንዳ ነው። ምክንያቱም አማራው ብልሉ በዚህ ጽሑፍ ደረጃ አሁን በጻፍ ጉልህ ደረጃ ፍስጦ በስነስርዓቱ ሁሉ ነገር ተንትኖ ምናምን ነገር የሚያቀርቡ ሰዎች እንዳይኖሩት ለማድረግ እኔ ብቻ አይደለም ሌላውን ሀፓ የነበሩትን የስልሳ ስድስቱ ትውልድ መሪዎች ምናምን ነገር ለአማራ እንዲዳረጉ እኮ የሚልክ አማራን አማራ ለዚህ አበሳ የጨመረ አክራሪ የኦሮሞ ብሔረተኛ እና የትግሬ ብሔረተኛ ሆኗል። እና አማራ መንቃት አለበት። በትውልድ መካከል ክፍተት እንዲፈጠር እርሱ በርሱ አንድ ሆኖ እንዳይቆም ሀሳብ ያላቸውን ሰዎች እንዳያዳምጥ የማይመጣ ነገር የለም እና ይሄ አንዱ ትልቁ መጠንቀቅ ያለበት ነገር ነው። በግለሰብ ደረጃ ግን ለአንድ ደቂቃም መሳስቦኝ አያውቅም። የተለያዩ ሀሳቦች አሉ። በመጀመሪያ በመግቢያው ላይም የተጠቀሰው ስለ ጽሁፉ ቅርጽና ይዘት አንድ የሆነ ሀሳብ አለች። አሁን በስልጣን ላይ ያለው ሀይልም ሆነ ተመሳሳይ አቋም ያላቸው ቡድኖች በሰላማዊ ድርድር ከነሱ ጋር በሚደረግ ሰላማዊ ድርድር መፍትሔ ይመጣል ብሎ ማሰብ አይቻልም በህዝብ ክንድ እንጂ የሚል ነው። ስለዚህ ከነዚህ ጋር በምንም ነገር መግባባት አይቻልም ማለት ነው የአማራን ህልውና ጉዳይ ለማስጠበቅ በኃይልና በጉልበት በህዝብ ጉልበት ክንድ ካልሆነ በስተቀር በድርድር በሰላማዊ በንግግር ሰጥቶ በመቀበል የሚሆን በሌላ ዘዴም መፍትሄ ማምጣት አይቻልም። አየህ አሁን ጥሩ ነው። ጥያቄ እኔ የማስቀምጠው መሰለህ፣ አማራ ህልውናውን ማስከበር የሚያስችል ደረጃ ላይ አልደረሰም። ያንን ማስከበር የሚችለው በክንዱ ነው። እሱ ላይ ምንም ጥያቄ የለኝም ያለው በቃ እስከ ዛሬ ድረስ እዛ ጽሑፉ ላይ አይተው ከሆነ እኮ እኛ መሳሪያ አለን፣ እኛ ጉልበት አለን፣ እሱ ስንጥር የለውም በሚል መንፈስ ብዙ እብሪት ተካሂደዋል ያለው እዛ ሀገር ላይ አማራን ተመለከተ። ስለዚህ መለማመጥ አይደለም፣ ብርድርና ሰላማዊ ውይይት ውስጥ መግባት አይደለም። ባዶ እጅህን ስንጥር ይዘህ አይደለም የምትገባው። የእኔ አጻጻፍ መጀመሪያ ትኩረት አድርግ ነው። በቃ አለቅን። ኢትዮጵያን፣ አፍሪካን ብዙ ቦታዎች ላይ አንድ አይነት ነገር ነው። ፖለቲክስ የሰለጠነ የምትለው የውድድር የሀሳብ ሳይሆን ከጉልበት ጋር የተያዘ ነው። ፓወር ፖለቲክስ የሚባለው ጥሬ ፖለቲካ ያለበት አካባቢና ቀጠና ነው። እዛ ቦታ ላይ መደመጥ ከፈለግ ሰጥቶ መቀበል የሚባለው ድርድር ውስጥ መግባት ከፈለግ ቢቻል ከሌሎቹ ጋራ መጣም ትንሹ እኩል የሚሆን ያለበለዚያ ግን ሊፈሩ የሚያስችል ጉልበት መያዝ አለበት። ይህንን በቃ በፊት ለፊት መናገር አለ ጉልበት መያዝ አለበት። ያለበለዚያ እንደፈለጉ ነው ቢቀልዱበ ያለው። ስለዚህ ነው እኔ ማንኛውም ነገር ድርድር አያስፈልግም አይደለም እያልኳለውን ማንኛውም ነገር እንደዚህ አይነት ጉልበት ሳትይዝ እንዳትዘናጋ፣ ህልውናህን የሚያስከብር እብሪት የሚሰማውን ለውይይት ለድርድር አልፈልግም ብሎ የማጥፋትና የመምታትና የማውደም ስራዬን እቀጥላለሁ የሚል ካለ ማስቆም የምትችልበት አደብ ማስገዛት የምትችልበት ጉልበት ሳይኖርህ ከዚህ በኋላ ምንም አይነት ነገር ውስጥ መግባት የለብህም። ገና አልደረሰማ። እዛ እዛ በሚደርስበት ሰዓት ላይ ብጠይቀኝ ይሄም ማድረግ ይችላል፣ መወያየት ይችላል፣ መደራደር ይችላል ወደሚለው ይሄዳሉ። የኔ ኢንተረስት ግን እንደ ሌዘር ትኩረት ባለው ጉዳይ ላይ ማነጣጠር ነው። በቃ ሌሎች አጀንዳዎች መክፈት አይደለም ወደፊት ይወያያል ይደራደራል፣ እሱ ሌላ ጉዳይ ነው። ምክንያቱም ገና አቅሙንም አልገነባም። አንድ ሆኖ አንድ አመራር እንኳን የለውም፣ ያለው አማራ ህዝብ የሚደርስበትን እልቂት ማስቆም አልቻለም። ያለ ጉልበት አለው አድጓል፣ ነገር ግን በሚገባው ደረጃ ወደ ድርድር፣ ወደ ምን ሊወስደው የሚችል አቅም የለውም። እኔ ያችን ላይ ነው ትኩረቴ፣ እንጂ ድርድር አይኖርም ይኖራል የሚለው ነገር እኔ እንደ ቼስ ተጫዋች ነው ፖለቲካውን የማየው፣ እያንዳንዷን ሙ በጥንቃቄ ነው የመለከተው። እና መጀመሪያ መደረግ ያለበት ነገር መደረግ አለበት፣ ያለው ምሳሌ ያክል መዐት እኮ አጀንዳዎች አሉ። አማራ አሁን የሚያደርገው ትግል የዛ ጽሑፉ ላይ እኮ ያስቀምጫለሁ ያለው የአካላዊ የሆነ ማንነቱን መከላከል ነው የያዘው። አማራ ግን ህልውና ትግል አካላዊ ብቻ አይደለም። የሚፈጠረው ስርዓት ምን ይመስላል ያለው ሪሊ ሙስናን፣ መልካም አስተዳደር መጥፋትን፣ ኢኮኖሚ እድገትን፣ እነዚህ ሁሉ ተደምረው ነው ህልውናውን የሚያስከብሩት ያለው እነዚህ አጀንዳዎች ግን አሁን አጀንዳ መሆን አይችሉም ነው ያልኩት። ያለው እነዚህ አጀንዳዎች መምጣት የሚችሉት ያለው የትግሉ የእድገት ደረጃ ጊዜውን ጠብቆ ያመጣቸዋል። የትግሉ የእድገት ደረጃ የሚጠይቀው አንድ ወጥ የሆነ ጠንካራ የሆነ የጋራ የፖለቲካ አመራር፣ አንድ የጋራ የወታደራዊ አመራር ያለው ይህንን አመራር ተጠቅሞ ጠላቶቹን ማንበርከት ወደሚችልበት ሁኔታ የሚጓዝ የአማራ እንቅስቃሴ ነው። ልክ ይሄ እኮ መፈጠር ሲጀምር ሲጨምር እና አንድ አመራር ሲኖረው እዛ ጽሁፉ ላይ እንዳስቀመጥኩት ማኒፌስቶ ይላል። በአንድ ጊዜ ማኒፌስቶ በግማሽ ቀን ተጽፎ ከየትም ሊሄድለት ይችላል፣ ደምሮ ቀንሶ ይሄ ማኒፌስቶታችን ብሎ ለዓለም ይበትናል። ቀጥሎ ወዳሉት ሾዎች ሊወርድ ይችላል። አጋርነት ሌል ይችላል። ከእነማን ጋር ነው በኢትዮጵያ ውስጥ አጋርነት መፍጠር የምንችለው እም በአደባባይ ሊጽፋቸው ይችላል ያለው። ከዛም ቀጥሎ በውጭ ፖሊሲያችን ምን ይሆናል፣ ቅድም እንዳልከው የተጋፊነት ምናምን በሌለው መንገድ የተቀረጸች የውጭ ፖሊሲ ሊያስቀምጥ ይችላል። እንዲህ እያለ መሄድ ይችላል። ዛሬ ግን ገና ገና ገና አንድ ሆነው ተሰባስበው አቅማቸውን አንድ አድርገው የፖለቲካና ወታደራዊ ጉልበት ባልፈጠሩበት ሳለ ተጨማሪ አጀንዳ ውስጥ አትግቡ፣ እንድትገቡም እኛ አንገፋፋችሁም። ትልቁ ስራችሁ ላይ የስራዎቹ ሁሉ እናት ነው ያልኩት እኔ እዛ ላይ ያተኩሩ። ነው አላማው ይሄ ነው።